ምናምን ኧረ ሬሳው በደም የተጨማለቀ ሬሳ ነው። ጉዳዩ እንዲህ እንደምናስበው አይደለም። ይሄንን ትኩረት የምሰተነው ይሄው አሁን ሰባት አመት ነው ስደት ላይ ያልሰራችበት ቦታ የለም። ቢሩ ሰርታለች ብላለች። ሁለት ልጆች አሏት። ልጆች ያ ልቧን አሟት ነው ድንገት ያረፈችው። ያው በጣም ምስኪን በጣም ብዙ ሰው የምትረዳ ልጅ ነበረች፣ ተጫዋች። ከሶስት ቀን በፊት እንግዲህ ሮሚ ዝርያ ጋር ገብታ እየተጫወተች ነበር። አሁን ሁለት ነገር ነው እየተነገረ ያለው ኦረዲ

ደግመን ማስመረም ብራንስ ብሮም እኔ ልንገርሽ የተባለው የተጠየቀው ትንሽ ደም ነበር የተባለውን ስለ እሱ ኤክስፕሌን አድርጌ ብለው ጠሩኝ። እኔ ኮንች ቤት ነበር፣ ኮንች ቤት ነው የጠሩኝ። አይ እኛ ክውን ብሎ አስክሬኑ ወደ ቤተሰቦቿ ጋር ይግባ እና ይረፍ። የአቤም እንዲህ እንዲህ እየረፋ ነው። አዲስ አበባ ያሉትም እህቷን ቡጣም ተስፍዬም ምንድ እያደረግ ነው? ቀኑ ሙሉ ሮማን ቤት ቁጭ ብዬ አደለ እየዋልኩትኝ አስክሬኑ በጊዜ ባነሱም ተንገላቱ። አስክሬኗ ምሄራፍ እዚህ በረዶም ላይ እንደ ቅዝቃዜም ላይ እንዳቆይ ብለ አደለ ይሄ ሁሉ ህዝብ የሚለፋው እኔም ቁጭ ብለን ነበር እየሰበሰብን የነበረው። ሌላ ነገር የተጠየቁት ጥያቄ አንድና አንድ ምልክት፣ ትንሽ ነገር የታየውን ነገር እንዴት አላይ፣ አልተነገረንም። ለምን ሽፍንፍና አለ ነው? ይሄ ነው የተጠየቁት ስለ ደቡብ ነው የተጠየቀው እንጂ ሌላ ነገር አይደለም። ሁላችን ውስጥ ጥያቄ ነበረው። ስለ እንዴት እንደዚህ ይባላልእንዋውለታችሁ ሙኒቲ አውሪ ሙኒቲ ሰላም፣ እንዴት አደራችሁ? እንዴት ናችሁ? እየበረታችሁ ነው? እየበረታ እኔ ስለዚህ ጉዳይ እኔ መናገር ፈልጋለሁ። አይቼ የተናገርኩት እኔ፣ የተቀነባበረው እየተወራ ያለው እየተባለ ያለው ነገር ደግሞ ሌላ ሌላ ታሪክ ነው። የመጀመሪያ ቀን እኔ ሳያት ደም አለ ፊቷ ላይ ሰው አለ። ያኔ ደም ነበር። ኦኬ ግን ያን ሰዓት ቤተሰብ እውነት ሞታለች አልሞተችም፣ ሬሳዋ የት ነው እያለ ነበር የሚጠይቀው። ስለዚህ ቤተሰብን እኔ ማለት ያለብኝ አዎ ሬሳ ተገኝቷል፣ አታስቡ፣ ሰላማዊ ሞት ነው የሞተችው እዚህ ቦታ ነው ሬሳዋ ያለው ብሎ ነው እንጂ የሚነገረው አዎ የልጃችሁን ሬሳ በደም ተጨማልቆ አግኝቻለሁ ይባላል ይባላል አይባልም ከዛ በኋላ ግን ትላንትና ልጇ ማየት ስለፈለገች ይዤ ስሄድ እስከ ቦታው ካደረሱኝ በኋላ ውስጥ ገብተው በቃ ገብተን ከፍተው ሊያሳዩን ካሉ በኋላ እነሱ ሊያስተካክሉ ገቡና ምን አሉ ኖ በዚህ ሁኔታ ማሳየት አንችልም ፖሊስ መጀመሪያ መጨረስ አለበት ሲል ልጅቷን ዞር አልኩና አሁንም እሱ አጠገብ የሆና ነው ማናገራችሁ ሳናገራችሁ አይኑ አያየውም ማለት ነው ሂጅ አንቺ በሩ ጋር አልኳትና ለምንድን ነው ደሙ ምናምን ያልጸዳው ለምንድን ነው እስካሁን ማንም ሰው ሲሞት ያናስ በአፍንጫ በአፍ በጆሮ የሚወጣ ነገር አለ አደለ እንዴ ከዛም አልፎ ደግሞ ልጅ እህታችን የሀርት ኬዝ የልብ ኬዝ ነው ያላት እኔ ይህንን ሁሉ መተንተን አይጠበቅብኝም ዶክተር ለሚመለከተው ጽፏልም አስረድቷልም ሄርት ኬስ ሲኖር ያው ልባችን እኮ ደም ነው ሌላ ነገር አይደለም በዚህ ሁኔታ ለእሷ ማሳየት ይከብዳል በሚል የዣት ስመለስ ለያቦ አስረዳውት ያቦ ሁሉ ነገር እንደዛው ነው ያለው ልጅ ኢቨን ለያቦ በደምብ በደም ተጨማልቃ ነው ያየዋት በቀደም ብያለሁ አላልኩህም አንተ በቃ ቅልጥ ስላልክብኝ ስነግር ምንድን ነው ያልኩ? በቃ ሞጠቢያዊ ነው የሞተችው። ማሌሽ ነግርሃለሁ። በኋላ ታሞ ነው የዋለ እሱ ራሱ የመጀመሪያው ቀን። ከዛ መናገር ግዴታ ሲሆን ግን ስናገርም፣ አክሲደንት ደርሶባታል ተገላለች፣ እንዲህ ተደርጋለች፣ የሚያጠራጥር ነገር አለ እንዲህ አለ አላልኩም። ወይም የፖሊስ ሪዛልት ይዤ አልተናገርኩም። የሜዲካል ሪፖርት ይዤ አልተናገርኩም እኔ ለምን ትላንት ደህና ናት አልሽ? ዛሬ ለምን ደማላት? መናገር በሚገባኝ ሰዓት እናገራለሁ። እናቷ ማን ነው? ልጇ አጠገቤ ናት ያለችው። አሁን አብሮኝ የሚያስረዳ ሰው ሲኖር፣ አብሮኝ የነበረውን ነገር ሊገልጽ የሚችል ሰው ሲኖር እናገራለሁ። መጀመሪያ ሬሳ እየተፈለገ ግን በዚህ ቦታ በዚህ ሁኔታ አገኘሁት አልልም። እኔ አስፋልት ላይ ባገኘ አስፋልት ላይ ወድቆልሽ አገኘው ይባላል፣ እንደ አይባልም። ተገኝቷል እንዲህ ቦታ ነው ያለው፣ እንዲህ ሆስፒታል ነው ያለው ነው የሚባለው። ሰላም ሰላም፣ ውድና የተከበራችሁ የአዜቴ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። ይህም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። እንዴት ናችሁ? እኔ ጋ ሁሉ ሰላም። መግቢያ ላይ እንደሰማችሁት በጣም ያሳዝናል። እቺ እህታችን እንግዲህ በድንገተኛ ሞት ነው የሞተችው ማለት ነው። በጣም በሚያሳዝን ልብ በሚሰብር ሁኔታ ህይወቷ አልፏል ማለት ነው። በጣም ያሳዝናል። ቅስም ይሰብራል። ወጥቶ ከመቅረት ፈጣሪ ይሰውረን ማለት ነው እና ከሞቱ አሟሟቱ የሚባለው ነገር እንግዲህ እህታችን የልብ ኬዝ እንዳለባት እናውቃለን። ልባችን እኮ ደም ነው የሚተፋ። የልብ ህመም ያለበት ሰው ሲጀምር ደም ይወጣል ማለት ነው ከአፉ ላይ። እና እንግዲህ በደም ተጨማልቃለች። የአሰሪዋ የመዳም እናት ናትም እየተባለም ነው እንግዲህ ምንነቱ አልታወቅም። እስካሁን እርግጠኛ የሆነ ነገር የለም፣ የምርመራ ውጤትም ይሄ ነው ብለው ያወጡት ነገር የለም። እንደሰማችሁት እንግዲህ በደም ተጨመላልቃ ነው የተገኘችዋ አስክሬኗ ማለት ነው። እና እስካሁንም ድረስ አልጸዳም። ለምንድን ነው ያልጸዳው? እየተባለም ነው እንግዲህ ክርክሩ። እንደሰማችሁት እስካሁን አልታጠበችም ማለት ነው እና እግዚአብሔር ብቻ ሀቋን ያውጣ እውነት በሰው እጅ ነው ወይ መድኃኒትም ውስዳ ነው መድኃኒት ውጣ ነው ህይወቷም ያለፈ ያው ብዙ ነገር አንድ ሰው ሲሞት ሲጀመር ብዙ ምክንያት አለ እንግዲህ እንደ ማታ ላይ ላይቭ ላይ ስትስቅ ስትጫወት ነበረች እነ ሮማን ጋር እነ ዝርያ ጋር ማለት ነው ከዛ ከላይቭ ላይ ወርዳ ነው እንግዲህ ጠዋት ሞተች የተባለችው ማለት ነው እናች ልጅ እግዚአብሔር አምላክ እንግዲህ ነፍሷን በአጸደ ገነት ያኑረው ለቤተሰብ መጽናናት እንዲሁም ልጇና እህቷም እዛው ዱባይ ውስጥ እንዳሉ ይነገራል አይ ስደት ስደት እንዲህ ኮ ነው። በስማ በጣም ነው የምናሳዝነው። ና አንድ ልቤን የሰበረው ነገር ምንድን ነው? አሁን ካርጎ ልትደረግ ነው አገሯ ልገባ አባቴን ልይ አባቴን ሳላይ በአባቴ ጨከንኩኝ እያለች አራት ዓመት ሞላኝ ብላ እቃ ገዛዝታ ካርጎ አድርጋ ልታደርግ ማለት ነው። ካርጎ እቃዋን ወደ ኢትዮጵያ ልትጭንና ኢትዮጵያ ልገባ ያዘጋጀችው እቃ ነበረ። አሁን እቃዋና የሷ አስክሬን አንድ ላይ ካርጎ ሊደረግ ነው። ልጇ ይዛ ልትሄድ ነው ማለት ነው። ኢትዮጵያን እየተባበሩ ነው። ዛሬ ወደ አዲስ አበባ እንደሚገባ ነው እየተናገሩ ያሉት። ሁሉን ነገር ጨርሰናል ብለዋሉ። ዛሬ ኢትዮጵያ ይገባል። ና የምርመራ ውጤት ደግሞ ኢትዮጵያ ያላችሁ ሰዎች እኛ እዚህ አስክሬን እንዳይንገላታ ነው፣ ቤተሰብ እንዲያርፍ ነው። እዛ ያላችሁ ሰዎች ተባብራችሁ አስክሬን ምርመራ አድርጉ ከፈለጋችሁ ብለዋል ማለት ነው ግን ሆነንጃ ማርያምን በጣም ይዘገንናል አይደል? ይከብዳል ሲሰማ ራሱ ወጥቶ ከመቅረት ፈጣሪ ይሰውረን። ና እየልብ ህመም ነው ተብሏል። ብዙ አገር ሰርታለች። የሁለት ልጆች እናት ናት። እንዲሁም አንድ ትልቋ ልጇ እዚሁ ዱባይ ላይ እንዳለች ነው እየተነገረ ያለው። አሁንም ልጅቷ እንዳለች ነው፣ አጠገቤ ናት እያለች ነው የምታወራም ሁኔት ማለት ነው። ልጇን ያማል እውነቴና ምላችሁ እንኳን የምታምኑት ይቅርና ጓደኛ እንኳን ካጠገባችሁ የሆነ ነገር ሲሆን በጣም ከባድ ነው እና አሁን አሟሟቷ እንግዲህ ብዙዎቹን እያቦጫጨቀ ነው። እነ ሮሚ ጋ ያው ላይቭ ላይ ማለት ነው ብዙ አላመጣውላችሁም። ትንሽ ቀን ጨባ አድርጌ ነው እና በጣም እየተጣሉ ናቸው ያሉት እየተባሉ ነው ያሉት። ምክንያቱም ለምን ደበቃችሁ ደመኖሩ እየታወቀ ምነቱ ሳይታወቅ ለምንድነው አጣድፋችሁ ኢትዮጵያ እንዲገባ የምታደርጉት አስክሪን ይመርመር የመርመራ ውጤት ይምጣ፣ ለምንድን ነው የምታሯሩጡት? ብለው እንግዲህ ሀበሾቹን እርስ በርስ እየተባሉ ነው ያሉት። አው ያስብላል። መሯሯጡ ጥሩ አይደለም ግን አጣድፎ ማስገባቱ አንደኛ፣ የልብ ኬዝ ከሆነ ከልቧ ውስጥ ይሆናል ይሄደም እንጂ ሰው መቷት ላይሆን ይችላል። ገባችሁ? ግን እየተባለ ያለው የመዳም እናት ናት። እሷናት እያሉ ናቸው ያሉት። እውነቱ ፈጣሪ ጋና እሷ ጋ ያለ። እግዚአብሔር ነፍሷን በአጸደ ገነት ያኑረው፣ ለቤተሰብ መጽናናትን ያድል። በጣም ከባድ ነው። በስደት ላይ ካርጉ ሰብስባ ብዙ ነገር አድርጋ ህጅ አባቴን ሊስትል ጸጥ እሱንም ያልታመመ ሲል ልቧን ያማት ነበር ከልብበም ድና ስራም እየሰራች እንደሆነ አገሯም ልገባ ለእረፍት አባቷን ለማየት እንደሆነ እንግዲህ ሁሉን ነገር ዛሬ ላይ እንግዲህ አስክሬኗ ሊገባ ነው ማለት ነው። በሰላም ሳት ገባ ለአባቷ አስክሬን ሊገባ ነው። በጣም ያማል። ከባድ ነው። በጣም ከሚባል በላይ የሚዘገነን አሟሟት ነው እና ሁላችሁም ራሳችሁን ጠብቁ። ትንሽ ሲያማችሁ ሐኪም ቤት ሂዱ። መዳሞች በተለይ የሚሰጧችሁ ፓናዶል፣ ራሴና መመኝ ፓናዶል፣ ምንሽንም የሚመምሽ ፓናዶል እየሰበሰቡ እየሰጡ የበለጠ በሽተኛ ነው የሚያደርጉን እና ራሳችሁን ጠብቁ ህቶቼ ፈጣሪ ወጥቶ ከመቅረት ይሰውረን፣ ይጠብቀን። መድኃኒዓለም እንላለሁ። ሰላማችሁ ይብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ነፍስ